አንተ ቤትን ያንተ ፊት የምቆም በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የእመቤታችን የቅድስት ድንግል ማርያም ታሪክ እመቤታችን ጥንታያቶቿ ቴክታና በጥሪቃ ይባላሉ። ቴክታ ሴቷ ስትሆን በጥሪቃ ደግሞ ወንዱ ነው። ቴክታ ሄሜንን ወለደች። ሄሜን ዴርዴርን፣ ዴርዴር ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሀናን፣ ሀና እመቤታችንን ወለደች። የእመቤታችን እናት ቅድስት ሀና ነሐሴ ሰባት ቀን መቤታችንን ጸነሰች። በዚህ ጊዜ ተአምር ተደርጓል። ሐና ልጅ መውለድ ተስኗት መካን በነበረችበት ወቅት ችግሯን የምታዋያት ጭንቀቷን የምታካፍላት አንድ ዓይና የሆነች ቤርሴባ የሚሏ ሴት ነበረች። ሐና በጸነሰችበት ጊዜ ያ ያልሽኝ ጉዳይ ሆነ እንዴ? ብላ ሆዷን ብትዳስሰው አንድ ዓይኗ በራላት ከዚህ በኋላ ብዙ ሰዎች ሆዷን እየዳሰሱ ከህመማቸው ተፈውሰዋል። ሌላው ሳምናስ ወልደ ጦሊቅ ዜነብ ነብር በቤተ ዶይቅ ይለዋል። የጦሊቅ ልጅ ሳምናስ ለሐና ያጓቷ ልጅ ነው። ሞተ ተብሎ ለሐና ተነገራት። ዘመድነችና ነችና ተኝቶበት የነበረውን የአልጋ ሸንኮር ይዛ ስታለቅስ ጥላዋ በድኑ ላይ ቢያርፍበት አፈፍ ብሎ ተነስቷል። ጌታ ከእመቤታችን እንደሚወለድም ትንቢቱን ተናግሯል። እንግዲህ እመቤታችን ነሐሴ ሰባት ተጸነሰች፣ ግንቦት አንድ ቀን ተወለደች። ኖ መርከቡን በግንቦት ወር እንደገነባ እመቤታችንም በግንቦት ወር ተወለደች። የኖ መርከብ የእመቤታችን ምሳሌ ነችና። እመቤታችን አማናዊቷ መቅደስ ነች። ህንፃ ቤተ ክርስቲያን ቢሰራ በሰው እጅ ነው። እመቤታችን ግን በሰው እጅ ያልተሰራች በአምላክ ልና ታስባ ትኖር የነበረች አማናዊት የአምላክ ማደሪያ ናትና። እመቤታችን በተወለደች ጊዜ ምር እንደ ፀሐይ አብርታለች። እመቤታችን የስለት ልጅ ነች። እናቷ ሐና አባቷ ኢያቄም ገና ሳትወለድ ለእግዚአብሔር እንደሚሰጧት ተስለው ነበር። ጠቢቡ ሰለሞን በመጽሐፉ ላይ እንደተናገረው ተስለ የማትፈጽም ብትሆን ባትሳል ይሻላል ብሎ እንደተናገረው ስለት ትልቅ ነገር ነው። በእነርሱ ዘንድ ሦስት ዓመት ቆየች። በኋላም ወደ ቤተ እግዚአብሔር ይዘዋት ሄደዋል። ስምዖን ከሚባለው ሊቀ ካህናት ቀጥሎ ዘካርያስ የተባለው ሊቀ ካህናት በወቅቱ ተሹሞ ነበርና እና ለሊቀ ካህናቱ ለዘካርያስ ታኅሳስ ሶስት ቀን ሰጥቷታል። ቅዱስ ፋኑኤል ሕብስት ሰማያዊ፣ ጽዋ ሰማያዊ መግባት ነበር። በቤተ መቅደስ 12 ዓመት ቆይታለች፣ ከእናት ከአባቷ ቤት 3 ዓመት፣ በአጠቃላይ 15 ዓመት ሲሆናት ሊቀ መላይክት ቅዱስ ገብርኤል አብ ሥሯት ጌታን መጋቢት 29 ቀን ጸነሰች። ርጉማን አይሁድ በቤተ መቅደስ በነበረችበት ጊዜ ብዙ ፈትኗታል። መጽነሷን ባወቁ ጊዜ በኦሪት ሕግ አንዲት ሴት ከማይታወቅ ወንድ ጸንሳ ከተገኘች በድንጋይ ተወግራ በእሳት ተቃጥላ ትገደላለች። ዮሴፍ እጮኛ የተባለበት ምስጢሩ አንዱ ይህ ነው። ከዮሴፍ ጽንሳ ይሆናል ብለው በድንጋይ ንገራት በእሳትና አቃጥላት ያሉትን ትተውታልና፣ ነገር ግን አንድ ሰይጣን አነሳስቷቸዋልና በኦሪት ማየ ዘለፋም ይባል አለ። ይህንን አጠጥተዋታል። ይስጥቂ ያውቂ የሚሉት አምድ አለ። ይህንንም አምድ ደጋግመው ደግመውባታል። ማየ ዘለፋ አንዲት ሴት ብትጠጣው አንጀቷንም ይቆራርጥ ነው። እመቤታችን ግን በጠጣችው ጊዜ እንኳን ልትሞት እንደ ፀሐይ አበራች። በዚህ ጊዜ ትተዋታል። ነገር ግን በልባቸው አንዴ ለክፋት ተነሳስተዋልና መጥቁል ወደሚባል ወደ አንድ ጠንቋይ ዘንድ ሄደው አንዲት ሴት እንድታጠፋልን ብለው ነገሩት። መጥቁልም ደፋር ነበርና እንኳን አንዲት ሴት እግዚአብሔርንም እንደ ባሪያ አዘዋለሁ ሎቱ ስባት ብሎ በማሰብ እሻ አጠፋ እላችኋለሁ አላቸው። ወደ በረሃም ሄዶ ቢያጨበጭብ 373 ልቡሳነ ስጋ አጋንንት ተሰበሰቡለት። ሄዱና ማርያም የምትባሏን ሴት አጥፏት ብሎ ላካቸው። አጋንንቱም ሲደርሱ ቤተ መቅደሱ ሳት ሆነና አላስጠጋ አላቸው። ወደ ቤተ መቅደስ መቅረብ አይቻላቸውምና እመቤታችን ደግሞ እንደሚታወቀው የጸሎት ሰው ነችና ህርም ስድቅ ኤል የሚባል ሴቶች የሚደግሙት አምድ አለ። ያንን ደግማ ስትጨርስ እነዚያ 373 ልቡሳነ ስጋ ጋንንት ከጠንቋዩ መጥቁል ጋር ሊቀ መላእክት ቅዱስ ሩፋኤል ወደ ሲኦል አውርዷቸዋል። ከዚያ አይሁድ ይህች ሴት ለአቅመ ሔዋን ደርሳለች ከቤተ መቅደስ ትውጣልን ብሎ ያስወጧት። በዚህ ጊዜ ሊቀ ካህናቱ ዘካርያስ እመቤታችንን ወዴት ልትኖሪ ትወጃለሽ ብሎ ቢጠይቃት፣ ወደ እግዚአብሔር አመልክትልኝ ያለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸው ሰዎችን በትራቸውን ሰብስበ ስጸልይበት እደር፣ እኔ በመረትኩ ሰው ላይ ምልክት አሳይሃለሁ አለው። ዘካርያስም 1985 በትሮችን ሰበሰበ። ከዚያ ሲጸልይበት አደረ። እግዚአብሔርም በአረጋዊው ዮሴፍ በትር ላይ ምልክቱን አሳይቶታል ኦ ዮሴፍ ወልድ ዳዊት እቀባ ለማርያም ፍርትከ የሚል ጽሑፍ ተጽፎ አገኘ እጣም ቢያወጡ ለዮሴፍ ወጣለት ርግብም በራሱ ላይ ወጣች እንደ ሦስት ምስክር ከዛ በኋላ ለዮሴፍ ሰጥተዋታል። በዮሴፍ ቤት ዘጠኝ ወር ከአምስት ቀን ቆይታለች እንደሚታወቀው ከአውግስጦስ ቄሳርስ ሰዎች ሁሉ እንዲቆጠሩ በወጣው ትእዛዝ መሰረት እመቤታችንና አረጋዊ ዮሴፍ ይቆጠሩ ዘንድ ወደ ቤተልሔም ሄዱ። በዚያም ስፍራ ማደሪያ አላገኙም ነበርና በቤተልሔም በከብቶች ግርግም ልጇን ታኅሳስ 29 ቀን ወለደች። በምድረ ግብፅ ሶስት ዓመት ከስድስት ወር በስደት ቆየች። ስደቷ መልስ ከልጇ ጋር 30 ዓመት ቆየች። በዚህ ጊዜ ሁላችንም እንደምናውቀው በቃና መንደር በገሊላ ከተማ በሰርግ ቤት ያደረገችው ተአምር ይጠቀሳል። ይህም በአማላጅነቷ ውሃ ወደ ወይን የተቀየረበትን ታሪክ እናገኛለን። ከዚህ በኋላ ጌታችን በመስቀል በተሰቀለ ጊዜ ለቅዱስ ዮሐንስ ወልደ ነጎድጓድ በመስቀሉ ስር እናትሆና ተሰጥ እነሆ ልጅሽ፣ እነኋት እናት እንዳለ ወንጌላዊው ቅዱስ ዮሐንስ፣ በዮሐንስ በኩል እናት ሆና ለሁላችንም ተሰጠችን። ዮሐንስ ያን ጊዜ ወደ ቤቱ እንደወሰዳት መጽሐፍ ቅዱስ ይነግረናል። ከዮሐንስ ጋር 15 ዓመት ቆየች። በአጠቃላይ 64 ዓመት ከአምስት ቀን በዚህ ምድር ላይ ቆይታለች። ወስባት ለእግዚአብሔር እነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።